ይሁን አዳዲስ ነገሮች ብዙ ቁም ነገሮች ለእናንተ ያቀርባል። ማን ማን ማን ሃሮን ሃሮን ሃሮን ሃሮን ቲዩ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ አድማጭ ተመልካቾቻችን ይህ ዜና የሚቀርብሎ ከሃሩን ቲዩብ ነው። የዕውቁ ውጥኛ ሙሐመድ አሊ ልጅ በሆሊውድ ዓለም አቀፍ አውሮፕላን ማረፊያ ከእናቱ ጋር መታገቱ ተሰማ። ልጁ ሙስሊም ነህን የሚል ጥያቄ ለሁለት ሰዓታት ያህል ሲቀርብለት እንደነበረም ታውቋል። ነገሩ ወዲህ ነው። ባለፈው ዓመት በሞት የተለየን ዓለም አቀፍ የከባድ ሚዛን ቦክስ ሻምፒዮናው ዝነኛው መሐመድ አሊ ቤተሰቦች በቅርቡ በአሜሪካ የአውሮፕላን ማረፊያ ውስጥ ታግተው እንደነበረ የቤተሰብና የጠበቃ ምንጮች ጠቆሙ። ዜናውን ከጠበቃቸው ቃለመጠየቅ ጋር ይዞ የወጣው ሲቢሲ ኒውስ እንዳስረዳው ከጃማይካ ተነስተው በሆሊውድ ዓለም አቀፍ የአውሮፕላን ማረፊያ ጉዞቸውን ያደረጉት የ44 ዓመቱ ጎልማሳ መሐመድ አሊ ጄር እና የዕውቁ ቦክሰኛ ሁለተኛ ሚስቱ የነበሩት እናቱ ኸሊላ ካማቶ ለሰዓታት ታግተው መቆየታቸው ተዘግቧል። ጠበቃው ክሪስ ማንሲፒ እንደሚሉት ሁለቱም የመሐመድ አሊ ቤተሰቦች በምርመራ ቆይታቸው ሙስሊም ናችሁ ወይ የሚለው ጥያቄ ተደጋጋሚ እንደቀረበላቸው ጠቁሟል። ለሁለት ሰዓታት ለሚጠጋ ጊዜ ልጁን ለግማሽ ሰዓታት ያህል ደግሞ እናትየዋን ያናዘዙት የአየር ማረፊያው የጉምሩክና የስደተኞች ጉዳይ ባለሥልጣናት ሙስሊም ናችሁ ሆይ ከሚለው ጥያቄ ባሻገር ሙሐመድ አሊ ጀይር የሚለውን ስምህን ከየት አገኝኸው በሚል ጥያቄ አሰልቺ በሚባል ደረጃ ተደጋግሞ ይናዘዙ እንደ ነበር አስታውቋል። በሚሊዮኖች ልቦና አክብሮት የተቸረው የከባድ ሚዛን ሻምፒዮኑ መሐመድ አሊ ቤተሰቦች ጠበቃ ማንችኒ አያይዘው እንደገለጹት ልጁ መሐመድ አሊ ጄር ሙስሊምነቱን ካረጋገጠላቸው በኋላ እንኳን የማያባራ ጥያቄዎች ይጎርፉለት ነበር ብለዋል። ይህ የሆነው ደግሞ ልጁ በፊላደልፊያ ግዛት ተወልዶ ያደገና የአሜሪካ ፓስፖርት የያዘ ከመሆኑ ጋር ነው ሲሉ ክስተቱን ይኮንናሉ። በአንጻሩ እናትየው የእርሷንና የሟቹ ባለቤቷን መሐመድ አሊም ፎቶ ይዛ የነበረች በመሆኑ ጥያቄው ከግማሽ ሰዓት የዘለለ አልነበረም፣ በሚል አክላሉ። ጠበቃው ማንችዲ ጉድ ነው አሜሪካ፣ ያም የሆነው ግን ይላሉ ጠበቃው። ያም የሆነው ግን ተወልዳ እድሜ ልኳን የኖረችበት የአሜሪካ ሀገር ፓስፖርት ከመያዟ ጋር ነው ካሉ በኋላ ወደ አገሯ መልሳ ለመግባት እንዲፈቀድላት ግን የግድ ያን ያህል እንድትናዘዝ ሆኗል፣ ሲሉ ተደምጠዋል። ጠበቃው አያይዘውም የአሊ ቤተሰቦች ያለምንም ጥርጥር በሁኔታው እጅግ ሲበዛ አዝኗል፣ በገጠማቸው ክስተትም በጣም ደንግጠዋል ማለታቸው ተዘግቧል። ለሲሲቢ ኒውስ በሰጡት መግለጫም ከዚህ በፊት እንዲህ አይነት ነገር ፈጽሞ ገጥሟቸው አያውቅም፣ ይህ ሊሆን የቻለው በእምነታቸው ምክንያት ነው ሲሉ አክለዋል። ይህን ያሉት ጠበቃቸው በ1980ዎቹ በአሜሪካ የፍትህ ሚኒስተር ስር ሆነው በከሳሽ አቃቢ ሕግነት ያገለገሉ ሲሆን ያኔ በእኛ ጊዜ እንዲህ አይነት አሳፋሪ ተግባር መፈጸም ቀርቶ ፈጽሞ አይታሰብም ነበር በማለት ልምዳቸውን አጣቅሰዋል። እኔው ራሴ በተመሳሳይ ሙያ ያለፍኩ ከመሆን ያኳያ ይህ ተግባር ለእኔ ጥፋት ነው፣ የአሜሪካ መንግሥት መስተዳደርም ይህንን ያህል መዝቀጡ ያሳዝናል ሲሉ ይደመጣሉ። ጠበቃው ይቺ አገር ከተመሠረተችበት ጠንካራ መሠረቶች መካከል አንዱን የሚንድ አይነት ነው ሲሉም ተናግረዋል። በሌላ በኩል በጉዳዩ ላይ ሀሳባቸውን እንዲሰጡ የተጠየቁት የአሜሪካ የጉምሩክና የድንበር ጥበቃ ኃላፊዎች እያንዳንዱ ተጓዥ ጋር በተናጠል እንዲህ የምንነጋገርበት የአሰራር አግባብ የለም፣ ሆኖም ግን ከሌላ አገር የሚመጡ ሁሉም የዓለም አቀፍ በረራ ተጓዦች ለጉምሩክና ድንበር መከላከል ቁጥጥር ተገዢ ናቸው ሲሉ ማብራሪያ ሰጥተዋል። ይሁን እንጂ የመሐመድ አሊ ቤተሰቦችን ጉዳይ አስመልክቶ ለሲሲቢ ኒውስ ዘገባ ቃለ መጠየቅ ላደረጉት ጠበቃ ማንቺኒ ይህ ማስተባበያ አልተዋጥላቸውም። ይልቁንም ይህ ክስተት የጉምሩክና ድንበር መከላከል ኃላፊዎች እንዲፈጽሙ ከላይ የተላለፈላቸውን የሰዎችን ማንነት የማበጠር ተልዕኮ ክፋይ አካል ነው ሲሉ ጉዳዩን ከዶናልድ ትራምፕ ሙስሊም ጠል ዘመቻ ጋር ያስተሳስሩታል። እንዲያውም ይላሉ ጠበቃው ይህ ጉዳይ ፕሬዝዳንት ትራምፕ ሙስሊሞች ወደ አሜሪካ እንዳይገቡ ከጣለው ገደብ ጋር የሚቆራኝ ነው ሲሉ የራሳቸውን ሀሳብ ያጋራሉ። ይገርማል! ጀግኖች ብዙ ውለታ በዋሉባት አገራቸው ክብራቸውንና ቤተሰባቸው ይዋረዳል። በተለይ ይህ ጉዳይ በሙስሊም ጀግኖች ላይ ሲሆን የብዙ አገራት እጅ ወጪት ሰባሪነት አመል በግልጽ ወጥቶ ይታያል። ኢማም አህመድን የመሰሉ ጀግኖች ለሀገራቸውና ለህዝባቸው ያሉት ውለታ ተክዶ ሁሌም በክፉ ይዘከራሉ። በተወለዱበት አገር ጀግና መባል ሲገባቸው የሌላ አገር ዘማች ይመስል ወራሪ ይሰኛሉ። በአንጻሩ ሌላው ብዙ ጥፋት ፈጽሞ አገር አቅኚ፣ አገር መስራች፣ የአንድነት ፋኖ ተደርጎ ሊቀርብ ይሞከራል። በአሜሪካ የሚሆነው ይህ ነው። አሜሪካን ወክሎ ለበርካታ አስርት ዓመታት በብዙ መድረኮች የተወዳደረውና የዓለም ሻምፒዮን የሆነው ተፈቃሪው ሙሐመድ አሊ ቤተሰቦች ተወልደው ባደጉበት ዜግነትና ፓስፖርት ዶናልድ ትራምፕ እኩል ከመያዛቸው ጋር ወደ አገራቸው ለመግባት ብዙ ማንገራገር ይገጥማቸዋል። ዜግነትና ፓስፖርታቸውን ማየት ሳይበቃ እምነትን መሠረት ባደረገ ገፊ የማግለል ዘመቻ ማሳቀቅ ምርጫ ተደርጓል። ከእምነት ባለፈ ስምህ ከየት መጣ ብሎ ማሸማቀቅ የሙሐመድ አሊ ውለታ ሆኗል። የጀግና ቤተሰብ ጀግና ከመሆን ይልቅ በብዙ ክፉ አመሉ የሚታወቀው ዶናልድ ትራምፕ በሚረጨው የሙስሊም ጥላቻ የሰላምና ፍቅር ተምሳሌት የሆነው መሐመድ አሊ ቤተሰቦች ለጥላቻ ተደረጉ። ግን ሚዛናዊነትና ፍትሕ በጎነትና ውለታ አመላሽነት የጠፋ ያስብላል። ወዳጃችን እርሶም እህታችን ለዛሬ ከሃሩን ቲዩብ ያገኘነው ድንቅ ያለን መረጃ በዚሁ አበቃ! ቀንም ከሆነ የሚያዳምጡት መልካም እንዲውሉ ምሽትም ከሆነ ሰላም እንዲያድሩ እየተመኘን በዚሁ ተሰናበትን። ወሰላሙ አሌይኩም ወራህመቱላሂ ወበረካቱ እያልኩ የምሰናበታችሁ ዜናውን ያቀረብኩላችሁ እኔ አብድረሂም ስሆን ዜናውን ክሽን አድርጎ የተረጎመው ደግሞ አቡ ሰልማን ነበረ። ሁላችሁንም እናመሰግናለን። ወሰላሙ አሌይኩም ወራህመቱላሂ ወበረካቱ